ጨክናለች። ሰላም ውድና የተከበራችሁ ንጉስ ላ የኢትዮጵያ ተከታታዮች እንደምንከርማችኋል እኛ በጣም ሰላም ነን። በያላችሁበት ሰላማችሁ ብዝህት ይሆንልን እንነናለን። ዛሬ እንግዲህ በዚህ አይነት መልኩ ለየት ያለ ጨዋታ መጥተናል። የጨዋታው ህግ ምንድነው የሚለውን በመጀመሪያ ለእናንተ እናስተዋውቃችኋለን ማለት ነው። መጀመሪያ ይቺ እስክርቢቶ አለች። ያው እንግዲህ የማቴሪያል እጥረት ይኖራል፣ እንግዲህ ወደፊት እያሟላን ያንተን ያን እያስተካከለን የሚሄድ ነው። ይቺ እስክርቢቶን ያለችበት እቺ ቀስቷ ነች። ዋናው እቺ ያረፈበት ቅጣት ይቀጣል ማለት ነው። የመጀመሪያው እንደዚህ ስናዞረው፣ ይሄን በምናዞርበት ሰዓት ከዚህ ወዲህ ያለ ያው ይታያችኋል ለሁላችሁም ይያስባሉ ከዚህ ወደዚህ ያለ የእሷ ፓርክ ነው የሚሆነው ማለት ነው። እሷ የምትቀጣበት ከደረሳት የምታሸንፍበት ወይም የምትቀጣበት መንገድ ማለት ነው። በዚህ በኩል ካለ ደግሞ እኔ የምመሸነፍበት ወይም ደግሞ የማሸንፍበት ሁኔታ ነው የሚፈጠረው። የተሸነፈ ለምሳሌ ይቺ እንደዚህ አዞርናታል። ካዞርናት በኋላ ኦልሬዲ ይቺ ወደ እኔ ሆናለች ቀስፋ ማለት ነው። ቀስፋ ወደ እኔ ከዞረች ኦልሬዲ እኔ አሸነፍኩ ማለት ነው። እኔ ካሸነፍኩ ደግሞ እንደውም አደረገው ይሄ ይሄና ውሃ አለ። ውሃ እናዘጋጃለን። ውሃውን አድርገን ከሶስት አንዱ መርጠን፣ ምክንያቱም ያው ቃሪያ ስንበላ ውሃ ስለሚያስፈልገን ማለት ነው። ውሃ ወይም ደግሞ ከዚህ ከሶስት አንዱ መርጠን እንጠቀማለን ማለት ነው። ሁለተኛው ነገር የተሸነፈ ወይም ደግሞ ይሄን እኔ በሚሸንፍበት ሰዓት እኔ ይሄን መርጬ በልቻለሁ። እሱ ደግሞ ተሸናፊው አካል ደግሞ እቺን ቃሪያ ታውቋታላችሁ። እቺ በጣም ኃይለኛ ቃሪያ ነች። ይችን ተቆራርጣ አንዳንድ አንድ ይበላል ማለት ነው። ለምን ውሃ ሳይጠጣ ምን ሳይጠጣ ያላመጣታል። ሳያላምጥ መዋጥ አይቻልም። ያላምጦ ይውጣታል ነው ማለት ነው። ከዛ በኋላ የምናየው ያው ስሜቱን ነው ያው ያው የቀራይቱ ሁኔታ ሁላችሁም ደም ተራሰረው ነው ማለት ነው። ስለዚህ ይሄን የጨዋታችን ህግ እና ደንብ እንግዲህ ያው እሷም ምትሸነፍ ምታሸንፍም እሱ ነው የሚያውቀው። ያው እንግዲህ እሷ ታዞራለች። እኔም ለምሳሌ ወደ እኔ ከዞራ የሁለት የመጀር ቀጣይ ኔክስት ማጥወረው እኔ ነው ካሸነፍኩ ነይችን ነገር ማዞራት ማለት ነው። እሷም ያው ግን አንዴ ነው እና የምናሽከራከራት ለምሳሌ እንደዚህ ሀገር በደንብ ለማሽከራከር ይኖርብናል ያው ምናልባት የሚወድቅ ምናምን ሊኖር ይችላል እሱን እሱን በደንብ እንትን የምናደርግ ሆናል ስለዚህ አብራችሁን ቆዩ እስከዛው ለምሳሌ የዩትዩብ ሰብስክራይብ ሼር ላይክ በማድረግ አበረታቱን እስካሁን ከጎናችን ስላላችሁ እጅግ በጣም እናመሰግናለን እንወዳችኋለን ተመልካቾቻችን እንግዲህ አሁን ያው እስክርቢቶ ትንሽ እንዳልኳችሁ የማቴሪያል ችግርም ስላለ እሷን እንትን ለማድረግ በዚች አድርገናታል። ኦልሬዲ ይቺ የደረሰችበት ይችኛዋ የደረሰችበት ያው አሸናፊ ነው ማለት ነው። እንዳልኳችሁ ካሸነፈ ይህን ነው የሚበራው። እዚህ ጋር ወይ ማንጎውን ወይም ሙዙን ወይ ወይ ማንጎውን ወይም ደግሞ ውሃን እዚህ ጋር በዚህ አንድ ብርጭቆ ውሃ ይጠጣ ማለት ነው። ስለዚህ ከሶስት አንዱ አማርቆ ነው የሚጠቀመው ሰውዬው። ተሸናፊው አካል ደግሞ ለምሳሌ እሷ የምታሸነፍ ከሆነ እኔ ያለውን ምንድን ነው የምናደርገው? ይችን ማለት ይችን ካሪያ እበላለሁ ማለት ነው። ይቺ ካሪያ እንደምታዋና እዚህ ተቆራርጣለች። ከዚህ ከካሪያው አንዱን ይበላል አንዷን ይበላል በደረቡ፣ እንደዛ ነው የሚያደርገው። ውድ አጠቤት ለጨዋታው ሬዲ ነሽ አይደል? ዝግጁ ነሽ ለጨዋታው? ድምፅሽን በደንብ ከፍ እያደረግሽ ያው ማይክ ስላላዘጋጀን ማይክ የምንሰማን ዘጋጀው እንግዲህ ትረዱና አላችሁ ይሉ ጥራት ላይ ነው ይችላል የማይክ ችግር ሊሆን ይችላል። እና እሱን እሱን ቀስ በቀስ እያሟላን ቀስ በቀስ እያዘጋጀን ነው የምንሄደውና ይሄን ደግሞ እናንተ ውድ አባቶቻችን በጣም የምንወዳችሁ ወዳችሁና የምናከብራችሁ ትረዱናላችሁ አስባለሁ። ወደ ጨዋታው ተቀጣጣ ምን። ስለዚህ መጀመሪያ ታንሽ ምን ተያለሽ ታዞሪያለሽ ወይስ ምን ያላችሁ አንቻለሁ። ሌዲስ ፈርስት በሚለው ማለት ነው። ሶ ስለዚህ ቀጥይ እሱ ሆነች ይሄ በ የመጀመሪያ እናደርገው የመጀመሪያ እናደርገው። ስለዚህ ቆይ ከዚህ በኋላ ከደረሰች ትበያታለች። ግን አንድ ማዞሪያት፣ ምንም ማዞሪያት ትበያለች ማለት ነው። ተመልካቾቻችን እንደምታዩት ይሄ

እዚጋ አንድ ብርጭቆ ውሃ አስጠጣለች። ውሃ በነገራችን ላይ ያው ብዙ ሲበዛ ታውቃላችሁ አይደል? አማል ተመልካቾቻችን፣ እንደ እንትን እንደሚል አልሞላም፣ እንዳታየኝ ደግሞ ይኸው ነው የምሰጣት እኔ ደግሞ ያው እንደፈረደብኝ እዚጋ

እግዚአብሔር ጨጓራ ያመኛል። እንግዲህ ጨዋታውን ትንሽ ለመቅረብ ማድረግ ያክል ነው። በሚቀጥለው ቪዲዮ እናሳውቃችኋለን። እኔ ብድሯን የመለሰችው እግዚአብሔር ብድሯን የመለሰችው፣ ይሄ ራሱ ብድር መመለስ ማለት ነው። በቃ ይሄ እንደ ፕራንክ ይቆጠራል። ኤኒዌይስ ግን ተመልካቾቻችን እጅግ በጣም እናመሰግናለን። ይህም ቪዲዮ ላይክ፣ ሸር፣ ሳብስክራይብ በማድረግ አብራችሁን ቆዩ። እስቲ ሁላችሁም በቅርብ ሰዓት እንደነበረው አስር ሺ አስገቡ። የእውነት በነበረው ፍጥነትም ይሄድ አይደለም እንደምታዩት። እንግዲህ ቪዲዮችን ብዙ እየታዩ አይደሉም። ምናልባት ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን

ተሰልጉና አላችሁ ብለን ተስፋ እናደርጋለን እጅግ በጣም እናመሰግናለን። ሰላም ባለቤቴም እንግዲህ ከኔ ጋር በዚህ አይነት መልኩ እንቀጥላለን። በጣም ማፈቅሽ እወድሻለሁ።